ስልሳ ሶስት ወለል ህንጻ ከ3 እስከ 5 ቢሊዮን ብር የሚፈጅ ኢንቨስትመንት ከ15 ሀገራት የተመረጡ ዓለም አቀፍ ዘጋቢዎች የመጀመሪያው አፍሪካን የሚወክል ኢንተርናሽናል ሚዲያ ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ ጂቲኤንኤ። ይህ የግሩም ጫላ የትም ወጥቶ የቀረ የት ይደርሳል ሲባል ልኳንዳ ታስሮ እንደ ታየው ጥጃ የብዙዎችን ልብ የሰበረ እቅድ ነው። ግሩም ሩቅ አሳቢ፣ ቅርብ አዳሪ ሰው ነው እየተባለ ይገኛል። እቅዱ ትልቅ ነበር። አንዳንዶች ቅዠት ይሉታል። በእርግጥ ይህን ማሰቡ እንደ አንድ አፍሪካዊ በርታ የሚያስብል ነው። የአዲስ አበባ ከተማ አስተዳደር ለዚህ እቅዱ 5000 ካሬ ሜትር መሃል ከተማ ላይ ሰጥቶታል። ታዲያ ቀናት አባታቸው ሳምንታትን ሳምንታት አያ ቸው ወራትን ወራትም ቅድመያታቸው ዓመታትን ወለዱ። የግሩም እቅድ ግን ከከተማ አስተዳደሩ ባዶ መሬት ላይ መውረድ አልቻለም። ይባስ ብሎ በየመሃሉ ስለ ጋዜጠኛው እቅድ እና ብዙዎች ተስፋ ስላደረጉበት የሚዲያ ተቋም የሚወራው ሌላ ሌላ እየሆነ መጣ። ግሩም ከከተማ አስተዳደሩ ለሚዲያ ግንባታ ብሎ የወሰደውን መሬት ሊሸጠው እንደሆነ መረጃ ወጥቷል። መረጃውን አንድ አፍታ ተመልክተን ሩቅ አስቦ ቅርብ ስላደረው ግሩም ጫላ ጥቂት እንጨዋወታለን። ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ ጂቲኤንኤ በሚል ስያሜ የተቋቋመውና በአፍሪካ ግዙፉ የሚዲያ ተቋም ይሆናል የተባለለት ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበውን 5000 ካሬ ሜትር ቦታ በደላሎች አማካኝነት ሊሸጥ መሆኑ ታውቋል። ጂቲኤንኤ መሬቱን ከተረከበ ሶስት ዓመታት እንዳለፈው የጠቆሙት ምንጮቻችን አሁን ላይ ጋንዲ ሆስፒታል አካባቢ የሚገኘው ቦታው ታጥሮ ለመኪና ፓርኪንግ አገልግሎት ብቻ እየዋለ መሆኑን ከምስሎችና ቪዲዮዎች ጋር አያይዘው ለመሰረት ሚዲያ ልከዋል። በመጀመሪያ በደላሎች አማካኝነት ለሽያጭ ቀረበው በአንድ ነጥብ አራት ቢሊዮን ብር ነበር። ገዢ ስላልተገኘ አሁን ላይ እስከ አንድ ቢሊዮን ብር እየተጠራበት ነው የሚሉት ምንጮች አፍሪካን ማዕከል አድርጎ የአፍሪካን እውነት ለዓለም ያሳውቃል የተባለ ተቋም መሬቱን ለምን እንደሚሸጥ እንደማያውቁ ተናግረዋል። አንድ የከተማ አስተዳደሩ ባልደረባ ግን መሬቱ ለሽያጭ መቅረቡን እንደሚያውቁ ለሚዲያችን ገልጸው በዲዛይኑ ላይ የተቀመጠውን ግዙፍ መንትያ ሕንጻዎች ለመገንባት አበዳሪ ባንክ አልተገኘም። ምናል ምናልባት ሀብት ለማሰባሰብ ይሆናል ብለዋል። ግሩም ጫላ በተባለ ግለሰብ አማካኝነት በአፍሪካ ትልቅ ሚዲያ ሊገነባ እንደሆነ በርካታ ሚዲያዎች ከሶስት ዓመት በፊት መዘገባቸው ይታወሳል። ለሚዲያው ዋና መስሪያ ቤት የሚለው ቁልፍ ቦታ ከጋንዲ መታሰቢያ ሆስፒታል ይዞታ ጭምር ተወስዶ እንደተሰጠ ምንጮቻችን ጠቅመዋል። መንግስት ለጋንዲ መታሰቢያ ሆስፒታል የማስፋፊያ ህንጻዎች ግንባታ የሚሆን ሰፊ ቦታ አዘጋጅቶ ነበር። ይሁንና ከሆስፒታሉ ይዞታ ላይ አምስት ሺ ካሬ ሜትር የሚሆን ቦታ በ ቂርቆስ ወረዳ 07 የግንባታ ፍቃድ ከሚሰጡ ሰዎች ጋር በተደረገ ውል በሆስፒታሉ ካርታ ላይ ሌላ አዲስ ካርታ ተሰርቷል የሚሉት እኚህ የከተማ አስተዳደሩ ሰራተኛ በአንድ አጋጣሚ ለምን ብለው በጠየቁ የሆስፒታሉ ሰራተኞች ላይ ማስፈራራት ደርሶባቸው ነበርም ብለዋል። ከጋንዴ ሆስፒታል ያገኘነው ተጨማሪ መረጃ እንደሚጠቁመው ሆስፒታሉ ለወላድ እናቶች አገልግሎት የሚውል የከርሰ ምድር ውሃ አስቆፍሮ የነበረ ሲሆን እሱም በጂቲኤንኤ ይዞታ ስር ሊሆን ይገባል የሚል አምባጓሮ ተነስቶ በመጨረሻ መጨረሻ በጂቲኤንኤ ይዞ ተስር እንደተጠቃለለ ታውቋል። የት ደርሳል ሲባል ልኳ አንደ ደጅታዬ ያስባለን ይህ መረጃ ነው። ብዙዎችን ያስደነቀው የግሩም እቅድ መጨረሻው ይሄ ሆኗል። ከወር በፊት በአንድ የፖድካስት ጨወታ ላይ ብቅ ብሎ ለረጅም ሰዓት ያደረገው ኢንተርቪው ብዙዎች የተቀባበሉትና መነጋገሪያ መሆን የቻለ ነበር። ስለ ሀገሪቱ ለውጥ ያለውን ሀሳብ እንዲሁም ስለ አኗኗር ስታይሉ በፖድካስት ጨወታው ላይ በሰፊው የተናገረው ግሩም ከአመታት መጠፋፋት በኋላ ከህዝቡ ጋር ዳግም የተዋወቀበት ጊዜ ነበር ማለት ይቻላል። አንድ ሰዓት ከ50 ደቂቃ ያህል በፈጀው የፖድካስት ጨዋታ ላይ ግሩምና አቅራቢው ስለ ባለጸግነት በሰፊው ተጫውተዋል። ጋዜጠኛ ግሩም ዓለም አቀፍ ጋዜጠኛ ለመሆን ያለፈባቸውን መንገዶችና ከስኬቱ በኋላ ስለደረሰበት የሀብት ደረጃ በስክነት ይወያያል። ንግግራቸው በተገራ ቋንቋና በሰከነ ድምጸት የተካሄደ ነበር። ይህ ስክነት ግን ልክ አንድ ሰዓት ከ10 ደቂቃ በኋላ ይቀየራል። ግሩም በስሜትና በቁጣ መናገር ይጀምራል ስለ ቲክቶክ ያለው ነቀፌታ በመናገር የጀመረው ግሩም ኢትዮጵያውያን አሜሪካ ውስጥ ሰልፍ በመውጣት ይታወቃሉ። ሰው ይታዘበናል እፈሩ እና የአሜሪካን ኑሮ አዲስ አበባ ውስጥ መኖር ጀምረናል የሚሉ ሀሳቦችን በስሜት መናገር ይቀጥላል። የንግግሩ ሀሳብ ኢትዮጵያ መለወጧን መመስከር፣ ከትላንት የተሻለ መንገድ ላይ መሆኗን ለተቃዋሚዎች ማሳመን ነው። የግሩም ሀሳብ የግሉ እይታና የደረሰበት ሁኔታ ስለሆነ በዚህ አይተችም። ግሩም በዚህ ፖድካስት ላይ ቃል ተገብቶ ያልተተገበሩ ሀሳቦች ሚያበሳጩት ሲናገር ነበር። እርሱ ቃል ገብቶ ስላልፈጸመው አምስት ሺህ ካሬ መሬት ስለተቸረበት የሚዲያ ተቋም ግን ያለው ነገር አልነበረም። ጋዜጠኛው በዚህ ረጅም ቃለ መጠየቁ ምክንያት ብዙ ወቀሳዎችን እና አድናቆቶችን አስተናግዷል። ከወቃሾቹ መሐል አንዱ ጋዜጠኛ ኤልያስ መሰረት ሲሆን እንዲህ ስል ጽፎ ነበር። ዛሬ የአሜሪካንን ድሪም ኢትዮጵያ ውስጥ መኖር ችለናል አለ። አፍሪካን የሚወክል ሚዲያ አዲስ አበባ ላይ ላቋቁም ነው ብሎ ከመንግስት በተሰጠው ሁለት ሰፋፊ ቦታ ከባድ ጆካ የተጫወተው ወንድማችን አሜሪካን ሀገር ሲትል ከተማ ላይ ደግሞ የገዛውን ጭውቴ እናቀዋለን። በሰፊው እመለስበታለሁ። ኤሊያስ መሰረት ይህን ብልም ግሩም ሲያትል ላይ ስለ ገዛው ነገር እስካሁን የነገረ ነገር የለም። ይልቅ ስለ አምስት ሺ ካሬው መሬት ለሽያጭ መውጣት መረጃውን ይፋ ያደረገው እርሱ ነው። በግሩም ፖድካስት ዙሪያ ሌላው ተቼ የነበረ አንድ ሰው እንዲህ ብሏል። የቻይናው ሴጂቲኤን ቴሌቪዥን ጣቢያ ወኪል ጋዜጠኛ ወይም ኮረስፖንደንት የሆነው ግሩም ጫላ ለብዙዎች አነጋጋሪ የሆነው ቃለ ምልልስ አካሂዷል። አላይቭ ቶክ ከተሰኘ ፖድካስት ጋር ቃለ ምልልስ ያደረገው ይህ ጋዜጠኛ የብልጽግና መንግስት ታማኝ ሰው ነው በሚል ስሙ ይነሳል። ለዚህ ደግሞ ከጥቂት አመታት በፊት ጂቲኤንኤ የተባለ አፍሪካን የሚወክል ቴሌቪዥን ጣቢያ ለመመስረት አዲስ አበባ ውስጥ አምስት ሺህ ካሬ ሜትር ቦታ ከአዲስ አበባ ከተማ አስተዳደር መረከቡንና እስካሁን የቴሌቪዥን ጣቢያው ነገር የዋሽታ ሆኖ መቅረቱን በማሳይነት ያነሳሉ። ያም ሆነ ይህ ግሩም በዚህ እነዚህ ቃለ ምልልሱ የልማ ተቃዋሚ ናቸው በሚል የፈረጃቸውን ኃይሎች በጠንካራ ቃላት ተችቷቸዋል። በዚህ ትችት በዋናኝነት ዲያስፖራው ተቆጥቷል። አሜሪካ ውስጥ እጅግ በተደጋጋሚ ሰልፍ በመውጣት የሚታወቁት ኢትዮጵያውያን ናቸው ሲል የሚናገረው ግሩም በተለያዩ መሪዎች ዘመን የተቃውሞ ሰልፎች በተደጋጋሚ ተደርገዋል ሲል ይሞግታል። አሳዛኙ ነገር ሰልፍ ስንወጣ ብዙ የሆንን መሰለን እንጂ አሜሪካ ውስጥ ሰፊ የዲያስፖራ ቁጥር ካላቸው አስር የአፍሪካ ቀዳሚ ሀገራት ተርታ እንኳን እንመደብም ሲል ሞግቷል። እረተው ሰው ይታዘበናል፣ ሲል ሰልፍ የሚወጡትን ዲያስፖራዎች የሞገተው ግሩም በመሰረቱ ለውጥ የሚመጣው በዚህ መንገድ አይደለም፣ ጀግና ሰው የሚያወራውን ይተገብራል። በኢኮኖሚ ሀገራችን አልተለወጠችም ብሎ የሚሞግት ዲያስፖራ ሀገር ውስጥ ግባና ሰርት ያሳየን፣ ሲል በእልስ ሞግት ይታያል። ጋዜጠኛው 30 አመት በአሜሪካ ታክሲ እየነዳ እዚህ መጮህ አይቻልም፣ ሲል ክልከላ ያስቀምጣል። አክሎም ይሄን በድፍረት የምናገረው ከዜሮ እስከ ሄሮ የደረስኩ ሰው በመሆኔ ነው በማለት ይገልጻል። ዛሬ የአሜሪካን ህልም እዚህ ሀገር ውስጥ መኖር ጀምረናል የሚለው ግሩም ጫላ ብዙ ሰው እንዲለወጥ መንገድ መክፈት አለብን፣ እነሱ የሚኖሩበትን ምዕራባዊያን ሀገራት መንግስታት ያማከርን ሰዎች አለን፣ ሰርተን የተለወጥን ያገኘን ሰዎች አለን፣ ይህንን ዋጠው እመነው ሲል ሞግቷል። ይህን ያሳከነው የጠቅላይ ሚኒስትሩ ጓደኛ ስለሆንኩ የከንቲባ ዘመድ ስለሆንኩ ሳይሆን ስለቻልኩ ነው ያደረኩት ስልም ተደምጧል። ኢትዮጵያ ውስጥ የሚሰራው ሰው ይወረፋል እንጂ አይደነቅም ሲል የሚከራከረው ግሩም ጫላ በሌላ አፍሪካ ሀገር ግን ሰርቶ የተለወጠ ሀብታም እጅግ ይከበራል ሲል ቁጭቱን ገልጿል። ሀገር የጋራ ነው፣ የምንለወጠው በጋራ ስንሰራ ነው በማለት ለዚህ ደግሞ ሁለት አማራጭ እንዳለ ይጠቁማል። አንደኛው ለውጡ እንዲቀጥል ማገዝ፣ ሁለተኛው ከማደናቀፍ ተቆጥቦ አፍን መዝጋት ነው ሲል መክሯል። የኮሪደር ልማትን መቃወም ጤነኝነት አይደለም። በዚህ ልማት የፖለቲካና አስተዳደራዊ በደል የሚ የሚደርስባቸውን ቤት እና የንግድ ሱቃቸው ለሚያጡት ወገኖች መከራከር ግን ወንጀል አይደለም ሲልም ተከራክሯል። በደፈናው አሜሪካ ተቀምጦ ካዛንቺስ ፈረሰ፣ ቄራ ፈረሰ የሚለውና የኮሪደር ልማት የሚቃወም ሰው ግን ጤነኛ አእምሮ የለውም በማለት የተቸው ግሩም ጫላ ዱባይ ሄደን የምንዝናና ሰዎች እስከ መቼ በቆሮቆዘ ከተማና ሀገር ውስጥ እንድኖር ትፈልጋላችሁ? በማለት ነው የገለጸው። ከዚህ አነጋጋሪ ፖድካስት በኋላ ከፊት ለፊት ገጾቹ የራቀው ግሩም አሁን ደግሞ በመሬት ሽያጭ ወሬ ዳግም ስሙ መነሳት ጀምሯል። በዚህ ጉዳይ ከተማ አስተዳደሩ ምን ይላል? የጉዳዩ ባለቤትስ መልስ ይሰጥበት ይሆን? አዲስ ነገር ካለ ተከታትለን እናሳውቃቸዋለን። እስከዚያው ቸር ጊዜ ተመኘን።